እኔ አላምንም። አየሁ ድራማ እየሰራችሁብኝ ነው እናንተ እራሱ ሽዚቶሆችነበናነሁራችናትን ብቻትይ በናት ነቃ ትራመነችነሰላም ሰላም፣ ወድና የተካበራችሁ ቤተሰብ እንዴት ናቸው? ደህና ናቸው ወይ? እኛ እጅግ በጣም ደህና ነን፣ እግዚአብሔር አምላክ የተመሰገነ ይሆን እንግዲህ ቤተሰቦቻችን፣ ዛሬም ተመልሰን መተናል። ምናልባት እንግዲህ ከዚህም በፊት የተሰራ ቪዲዮ አለ፣ እሱ ስላልተለቀቀ ነገሩ ግራ ሊያጋባችሁ ይችላል ማለት ያው እርግጥ ይሄን ቪዲዮኛ ስንሰራ አሁን እሱ ከመለቀቁ በፊት ነው እናንተ ጋር ስደርስ ደግሞ ከተለቀቀ በኋላ ሊሆን ይችላል እና ያው የተፈጠረውን ነገር በዛ ቪዲዮ ስለምታዩ ብዙ ማብራራት አይጠበቅብንም። እንግዲህ እሱ ቪዲዮ ከተለቀቀ ወይ ነው ገብታ ስለምታይ እንዳትደነግጥ እንዲሁም ደግሞ ያልሆነ ነገር ራሷ ላይ እንዳትወስን ብዬ አዎ ወስነናል። አዎ ያው ጉዳይ ምን እንደሆነ አልነገርኳትም፣ ነገር ግን ነይ ብያታለኝ እና ወደ ወደኔ ቤት እየመጣች ነው። እንግዲህ ከባሮኬ ጋር በጣም የእውነት በጣም እየተፈተነ ያለ ነው። ወንድሙ መጥቶ እንግዲህ ውጭም እንዳልተሳካለት ተመልሶ እሱ ጋር እንዳለ እንዲሁም ደግሞ ቀን ስራ እየሰራ እንደሆነ ነግረውናል። ስለዚህ ይሄ ነገር ደግሞ እኛ ለእሷ ለመናገር የግድ ቪዲዮ ስለምለቀቅ ቪዲዮ ከመለቀቁ በፊት እሷ ልናናግራት ይገባል ብለን ወደዚህ ጠርተናት ማለት ነው እንደ ቤተሰብ የእውነት ሁላችንም ለምን እንደሆነ አላውቅም፣ በጣም እየተፈተነ ነው ያለ ነው። ያው አትፈተነኝ አይባልም። ፈተና ለመልካም ነው፣ ለበጎ ነው፣ ነገን የተሻለ ነገር ይባላል። እና ያው እሱም እንዳለው ባለፈው ምናልባት ውሸት ሊሆን ይችላል፣ ይሄን ፎቶ ሳታረጋግጡ ለምን እንደዚህ ሚዲያ ላይ ታወራለች ምናምን እያላችሁ ኮሜንትም እንዲሁም በውስጥ መታችሁ ስታወሩ ነበራችሁ አላችሁ። እንዲሁም ደግሞ መጀመሪያም ብለን ነበረ ከሀገር አልወጣም ብሎ ምሉን ሰዎች ብዙ ነበሩና እንግዲህ እኛ ያንን ያንን መጀመሪያ ሄደን ቦታው ድረስ ሪፖርትን ገብተን ሸኝተን ስገባ አይተን ስለገባ እንደዛ ልናስብ አንችልም። ነገር ግን ከጊዜ በኋላ እሱም እንግዲህ በትራንዚት ነው የሄደው፣ ዱባይ እንዳልደረሰ ነው የደወለ መጀመሪያነት ለመናገር ያረፈበት ቦታ ከዛም በኋላ የትግባ ምንፈጠር ምንም እናቀ ታርክ የለም። እንግዲህ ያው አሁን ዱባይም ሳይደርስ ነው ወደ እኔ ተመልሰው ከሪፖርት እጅ የተቀበልኩት ብሏል። እንግዲህ ያለውን ነገር ምን ማድረግ እንዳለባት ያው እሷ ራሷ ተወስን። እኔ ምንም የምለው ነገር የለም፣ ግራ ገብቶኛል። በበኩሌ ማለት ሰው ነው እና እንግዲህ ይሄ ነገርም ከገጠመው ምን ይባላል። የእኛን ዓይን ላለማየት አፍሮ ይመስለኛል እዛ ተቀመጠ። አንደኛ ከበደ እሱን የተበደረውን ነው ይሄ ገንዘብ የተከፈለው እና እሱ እሱን ነገር አስይም ስለሚደረግ እኔ ከባድ ነው እውነት ነው እና አሁን ነው መፍረድ ቀላል ነው። ያው ቦታው ላይ ስትሆኑ ደግሞ ከባድ ነው፣ በጣም ይከብዳል። እሱ አሁን የእነሱን አይነት ማየት ለማለት ለአለ ማነው፣ ለአለ ማየት እንዴት ነው ቀና ብሎ ለመውራት ራሱ ይከብዳል። በዛ ምክንያት ይመስለኛል እሷን አረጋግተን በስነ ስርዓት ለማውራት እሞክራለን እንደ ቤተሰብ። ያው ዞሮ ነገሩ እኛ ላይ ነው አሁንም፣ አሁን እኛ ላይ ነው። በዚህን ሰዓት ተናዞር ልንል አንችልም እና ያው በተቻለኝ መጠን አረጋግተን እዚህ ወይ ትንሽ ቀናት እንድትቆይ ማድረግ ነው፣ እና ቀስ ብለን ለማውራት ማለት ነው። እንግዲህ ውድ ቤተሰብ እስከ መጨረሻ አብራችሁን ቆዩ። ያው እየመጣች ነው። እስክትመጣ ድረስ ቪዲዮችንን እናቆሙ ይሪ ወይ ነው

ከሰንደፍ አዲስ አበባ እንደት ነው እባክሽ? አሪፍ ነው፣ ቪዲዮ እየሰራን ነው በዚህ ካሜራ ላይ። አረ እንዴ ሰላም ውድ ቤተሰብ እንደት ናችሁ? ተራ እንግዲህ ላይ የሰውኛ አይነት ወሬ ያው ስናወራል ማለት ይህንን ስልሽ ለሌላ ነገር አይደለም። አሁን ምሳሌ ባለፈው እንግዲህ ፎቶ አዲስ አበባ ውስጥ ምናምን ነገር ብሎ ባረፍ ነግሮን ነበር። ያው ለማመንም ለለማመንም ግራ ገብቶን ቸግሮን ነበርና እንዱ ፈጣሪ ይበለው እና አሁን ይሄ ልጅ ምናልባት ሳይሳካለት ተመልሶ ምናምን እዚህ ሀገር ውስጥ ሆኖ ቢሆን ምን ይሰማሻል? ማለት ሆኗል እያልኩሽ አይደለም ግን፣ እንደዛ ቢሆን ምናምን ምን የሚሰማሽ ነገር አለ ማለት ያው ይሰማሻል አይሰማም አይደለም። ግን የሰው ልጅ የሆነ ነገርን ይሞክራል ሳይሳካለት ደግሞ ምንም ማድረግ አይችልምና እንደዛ አይነት ነገር ቢፈጠር ማለት እንዴት ያው እንደሚሳካ ሆኖ ነው እንግዲህ። ያው አጋጣሚ ግን ማለት ነው እሱ ላይ በደንብ ተነጋግረን ያው ጥሩ ቦታ እንደሚሄድ ነው የተነጋገርነው። አሁን ምሳሌ ትራንዚት ነው የሄደውና ወደ ዱባይ አለፈ አላለፈ ምንም የሰማነው ነገር የለም። ከዛም በኋላ የኦንላይንም ብናገኘው ባናገኘው ምንም የሚመልስልን መልስ የለም። ለመናገር ነገር ግን አሁን እንዲ አይበለውና እዚህ ነው ቢባል ምንም ሰማሽ ነገር አይደለም። ከባድ ነው ለመመለስ ራሱ እንግዲህ፣ ማለት ያው የሰው ልጅ አሁን ወይ ነው ከውጭም ሞቶ ሬሳው ይገባል። ብዙ የምንሰማው ነገር አለ መቼም ደግሞ ሬሳ ከመቀበል ከሞ የሞተ ሰው ከመቀበል እንግዲህ ያው እሱ የተፈጠረው ምን እንደሆነ ፈጣሪ ነው የሚያውቀውና ጤነኛ ሆኖ ወደ ሀገሩ ቢመለስ ይሻላል። አይሄ ልጅ ምንም ምንልሽ ነገር የለም። እኛ መስተባበያም አንሰጥም፣ ይሄ ሞት አይደለምና እንግዲህ እኔ ቪዲዮ ተሰርቷል፣ ግን ቪዲዮ አልተለቀቀም። ጌታውን እዚህ እንደሆነ እሱ ጋር እንደሆነ ነግሮኛል። መጥቶ ቤት እንዴት እኮ አልተሳካለትም፣ ተመልሰው መጥቷል ማለት ነው። አዲስ አበባ ነው ያለው፣ እውነት ነው ባለፈው የተባለው ነገር። እየቀለድሽ ነው እንዴ? ምንም እግዚአብሔርን የሚያስቀልድ ዓይነት ጉዳይ አይደለም ይሄ እኔ ፍራንክ እንደማደርግሽ ፍራንክ ያረግሽ እንዳይና እኛ አሁን አረጋግጠን ልንነግርሽ እኮ ደወልኩልሽ፣ በቀደም ዕለት ከዛም በኋላ አንቺ ትንሽ አሞኛል ከቤት አልወጣም አልሽኝ እንጂ እሱም እዚህ ጠብቆሽ አንድ ላይ ልንነግርሽ ነበር። ወንድምዮው እራሱ እስከ ማታ ጠበቀሽ። እሺ ቆይ እቴ፣ ለአንቺ አንቺ ነሽ የምትቀርቢው እኔ ነኝ የምቀርብ። ወንድምዮውስ ቢሆን እኮ እሱ አንቺ እኮ ጋር ሆነን እንንገራት ብዬ ነው ብሎ ነው የመጣው። ቪዲዮ ከፈለግሽ አንቺ ጋር ሆነን እንንገራት። እኔ ብቻዬን ፈራሁ ወደ እሷ ለመሄድ እና ቃን ስራ እየሰራ ነው ያለው ያለው አለኝ። ጨራሽ ቀልድ አልፈልግም። የፍራንኩ ነው የምትሰሪው። እንዴት ነው የሚሆነው? አብረን እዛ አደርሰን፣ እንዴት ነው እንደዚህ የሚፈጠረው? እንዴት ልፈጠር ይችላል እኮ ብለን አለኝ። ይኸውላችሁ፣ እንትን ያለን ጉዳይ ነው። አይምሮ የሰራን ነበር የእዛኔ እዛ ስናደርሰው፣ ወይስ እኔ አልነበርኩ ማለት ነው አብረን አይደለ ኤርፖርት ድረስ ሻኝተን የተመለስ ነው አብረን ሄድ ነው ግን፣ አሁን ትራንዚት እኮ ማለት እኔ አለው እኮ ነው። ምን እንደተፈጠረ እንግዲህ ከባለቤቱ ካንደበት ተሰማላ። ምን እንደተፈጠረኛ አሁን እሱ ከትራንዚቱ በኋላ አላለፈም ወደ ዱባይ ነው ያለን መጥቶ እንዴ። ምን እንደተፈጠረ ምን እንደሆነ አላውቅም። እኔ አላምንም። ድራማ እየሰራችሁብኝ ነው። ምንም ድራማ አልሰራም እኮ ወንድምዮውም። ድራማ እየሰራብኝ ነው ማለት ድራማ ስትይ አልገባኝ ወይ ነው

እንዳትደነግጭ ከሆኑ ተረጋግተን እየነገርኩሽ። ከዚህ የበለጠ በፈጣሪ እሱ፣ አይ የሆነ ነገርማ አለ። ለኔ እየተሰራ ያለው ነገር ምንም ነገር እየተሰራ ላንቺ ምንም እየተሰራ ያለ ነገር የለም። ለየትም የተደረገ ነገር ምንም እየተፈጠረ ነገር እኛም ከንቺ በላይ ነን። ባርም ቆይ እንዴት? ባሩቅ እንዴት እዛ ድረስ አድርሰ ነው? እንዴት ውስጥ እኮ እስከሚገባ አይተናል አይደል? እንዴት እሱን አይተነዋል። እሺ አብረን አየር ውስጥ ድረስ እንግዲህ። እሷ ግን እየተፈጠረውን ነገር በቀደም የሚባለው ነገር እንትን እየመሰለ የነበረ ለካ እውነት ነው ማለት ነው እ አይ የጉድ የፈለ እሺ። ያ ሁሉ ያ ሁሉ ሰዎች የቤቱ እንደዛ ነው። ከእንደገና ደግሞ የሄደበት ያ ሁሉ ብር ወጥቶ ረበ ፈጣሪ፣ ሰው ምን እንደሆነ ማበዴ ነው። እግዚአብሔር በቃ ከምንም በላይ እኔ ማመናቅቶኛል። አይ ውሸት ነው በእኙ ውሸት ነው በእኙነት አይም በቃ አይምሮ መቆጣጠር አቃተኝ። ወይ ነው አሁን እኮ ዞሮ ለሱ መጥራት ይችላለሁ። ካራሷ እንደበተው ይታረጋል። ቢጫለሽ ምን ልበልሽ? እኔ እኮ ቅር ገብቶኝ ነው። ወይ ነው እኛ እኮ እንደዚያ ሆነን ምን ነግሬሽ እኮ አንቺ እንዳትጎጂ ነው በቃ ተወኝ። እኔ ስለሱ አታንዙ።

እሺ፣ ቆይ እናረጋጋት ነው። እስቲ ያለሽ፣ ትረጋጋለሽ። ምን በቃ ወይ ነገር ኮንቺ ስትኖሪ ነው የሚሆነው? ለምን እንደዚህ የምትሆኚ?

አንቺ ለማን ነው እንደዚህ የምትሆነው? እስትከና ለታች ነው። እግዚአብሔር ሰልቀልህ ነው። ለማን ነው? ለምንድን ነው እንደዚህ? ኦኬ አንቺ ለማን ብለሽ ነው እንደዚህ አንቺ ለአንድ ጎሮሮልሽ ነው፣ እስኪ ንገሪኝ። ወይ ነው አንቺ ከሞት ከሞት ንገር፣ እኔ በለው ጥንት በያለሽ እየሰማሽኝ ነው? ለማን ብለሽ ነው? የራሱ ጉዳይ፣ የራሱ ጉዳይ። እየሰማሽኝ የራሱ ጉዳይ፣ የፈለገ ይግባ፣ የፈለገ ቦታ በቃ ተረጋግ፣ እሺ ዲ ወይ አምላك ረም ውስጥ مይከተትك